እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በደዌዎች ላይ ይጭናሉ፣ እነሱም ይድናሉ። ይጠቅመዋሉ ያምንትንም፣ እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በደጎች ላይ ይጭናሉ፣ እነርሱም ይድናሉ። አማኝ ናችሁ! አማኝ ናችሁ ወይ? ክብር ለኢየሱስ ይሁን። በዚህ ስፍራ ይህን ስፍራ የሰበከው ሌላ ሰው አይደለም ኢየሱስ ክርስቶስ ነው ያለው። ኢየሱስ ክርስቶስ በዚህ ስፍራ ሲናገር ስለ ቢያንዲያዎች አይደለም እያወራ ያሉ። ክብር ለኢየሱስ ይሁን። ፕሮቴስታንት ስለሚባል ሃይማኖት እያወራ አይደለም። ኦርቶዶክስ ስለሚባል ሃይማኖት እያወራ አይደለም። ሙስሊም ስለሚባል ሃይማኖት እያወራ አይደለም። ካቶሊክ ስለሚባል፣ ሐዋርያ ስለሚባል ሃይማኖት እያወራ አይደለም። ስለ አማኞች ነው እያወራ ያሉ። ሀሌሉያ። በዚህ ዘመን ቤንቴ አለ አማኝ ግን ጥቂት ነው። ቤንቴ ብዙ ነው። በጣም እየጨመረ የሚከተል ምልክት አለ አለ ኢየሱስ። ሃሌሉያ! አሜን። ምልክት የሌለበት ቤተሰብ፣ ምልክት የሌለበት ምኩራብ፣ ምልክት የሌለበት ቸርች፣ ምልክት የሌለበት ሰፈር አማኝ የሌለበት ሰፈር ነው። ጴንጤ ሊኖር ይችላል፣ ግን አማኝ የለም። ክብር ለኢየሱስ ይሁን። አማኞች ምልክት አለ ከጀርባቸው። ሃሌሉያ! አማኞች የሚከተላቸው ታምራት አለ። ሃሌሉያ! ሃሌሉያ! እነሱ አንድ ሰፈር ላይ

ነገር የገላም ምንድን ነው? ምን መንፈስ ቅዱስ እንደዚህ አያንቀለቅልኝም ይላሉ። ሀሌሉያ። አንድ ነገር መጠጥ በጣም የጠጣ ሰው በትክክል መራመድ ይችላል? አይችልም። ማለት ይንቀጠቀጣል አይደል? እንደዚህ እንደዚህ እያለ ነው የሚሄደው። አሁን እነዛ የሚከራከሩ ሰዎች መጠጥ የጠጣ ሰው

አሁን ብዙዎቻችሁ አላችሁ። ሰዎች ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ መስሪያ ቤት ሊሆን ይችላል። በቡና በምግብ በተለያየ ነገር መልስ አብልተዋል አብልተዋችሁ ዝም ብሎ የሆነ ስሜት ተሰብቷችሁ የተዋችሁ ሰዎች ይኳላል። ሀሌሉያ። ነገር ደግሞኝ ያቃል። እዚህ መካከል አንዳንድ ሰዎችም ትኖራላችሁ። በቡና ሊሆን ይችላል፣ በውሃ ሊሆን ይችላል፣ በተለያየ መንገድ የሚገድል ነገር አጠጥተዋል፣ ግን አልሞታችሁም። ሀሌሉያ።

ነሱ ና ል ክበት ላየሱሱ ይ የመጨረሻ ምልክት ነው። አማኞች በሄዱበት ሁሉ በሽተኛ ሲያዩ ለስላሳ ልች ልሽ ነጣ አይ የሚበላ ነገር ላምጣልሽ ምን ይሻልሻል አይሉም። አማኞች በሽተኛን አያሳቅሱ። አማኞች በሽተኛን አያሳምሙ። አማኞች በበት

ጋ ያስወጣል። ሀሌሉያ። ከዛ በአዲስ ቋንቋ ይናገራሉ። ይሄ ምልክት ግዴታ ነው፣ አማኞች ግዴታ ነው። የትኛው ቸርች አባል ሁን በገባበት ስለ ይጠቀሙሳሉ። ሀሌሉያ። እዚህ ቸርች አይፈቀድም፣ እዚህ ቸርች ይፈቀዳል። እዚህ እንትን ይለ፣ እዚህ እንትን ይላል። ስለአመንኩ የዘላለም ሕይወት አገኘሁ። እኔ አማኝ ነኝ። ሃለሉያ ክብር ለኢየሱስ ይሁን። በአንድ ሰው ቤት ታምራት ይሆናል። ተኛችሁ ስሙ። ሃለሉያ በናዝሬቱ በኢየሱስ ስም ጸልያለሁ። በዚህ ሰዓት ጀምሮ አማኝ ስለሆናችሁ ምልክት ይከተላችሁ። አማኝ ስለሆናችሁ ታምራት ይከተላችሁ።